ከመምጣት በፊት ፈልግ ወደ ቴክስት እንዲሆን አድርግለት። በቃ ቶ ወይ ሌላ ክስና በመጨረሻም ጽዮን ትድናለች ወይንስ አትድንም? እንግዲህ እዳጌ የሰጣትን መድኃኒቱን ውሃ ነው ብላ ስለጠጣችው እራሷን ስታ ወርቃለች። ጽዮን መሞትም ሆነ መጎዳት የለባትም፣ ቶሎ ልትነቃይ ይገባል። በመቀጠል እንግዲህ ሉሊት ዛሬ እቅዷ ተሳክቶላታል። እቤት ውስጥ ገብታለች። እናም የፈለገችውን ነገር እያደረገች ትገኛለች። የዛሬው ሀረግ ድራማን እንዴት አያችሁት? ለቤት አዲስ ሲሆናችሁ ሰብስክራይብ፣ ነባሮች ደግሞ ላይክ ማድረጋችሁን እንዳትረሱ። ሀረግ ድራማ እንግዲህ በጣም ደባሪ እየሆነ መጥቷል። ምክንያቱም የለም የሚታይ አጓጊ የሆነ ነገር አላየንበትም። ዛሬ ደግሞ ጭራሽ ይባስ ብለው ያፌት የለም፣ ናታን የለም፣ ኤፍራት አለችም የለችም ረኦ እንትን ሀዘን ቤት ነው የሚመስለው የዛሬው ድራማ ማለት ነው። ምን አስቡ ነው ከለቀቁ የሆነ በቃ ቀን ጠፍ ያለ ቆንጆ ቆንጆ ድራማ ቢለቁልን ደስ ይላል። በዛሬው ቪዲዮ ግን ምንም አዲስ ነገር የለውም። አዲሱ ነገር ምንድን ነው? ጽዮን እንግዲህ ባለፈው ክፍል ላይ እንዳየነው መድኃኒቱን ልጠጣው ነበርና ጽዮን ትጠጣዋለ ያጠጣውም እያል በጉጉት ነበር እየጠበቅን የነበረው። ነገር ግን ጽዮን መድኃኒቱን ስለጠጣዩም ራሷን ስታወርቃለች። የወደቀችበት እንግዲህ ስንጥላቷንም ሊመታ ስለሚችል መተንፈስ ሁሉ እንዳቆመች አቤል ሲናገር ነበረ። በመጨረሻም እንግዲህ አቤል ያፌትን ሊይዘው አልቻልም። ያፌት አምልጧል። ያፌት በማምለጡ ደስ ብሎኛል። ያፌት እንግዲህ ካመለጠ ድራማው ካም በኋላ ቆንጆ ድራማ ይሆናል። በመቀጠል እንግዲህ የቃልን እህት ሉሊት በሆነ ፎቶ ነገር አሳይታ እያስፈራራቻት ትገኛለች። የቃል እህት አሁን ላይ ወጥመድ ውስጥ አስገብታታለች። ሉሊት እንግዲህ ልጁ ኤፍራታን እየፈለገ ባለበት ሰዓት እህቱን ነበር የላካት። እናም አሁን በሉዊት እጅ ውስጥ ክትናት። ሉዊት እንግዲህ ምን ልታሰራ ሲሆን የሚለውን ደግሞ በቀጣይ የምናየው ይሆናል። እና ውድ ቤተሰቦች ሀረግ ድራማን እንደው እንዴት ታያችሁት? እናንተ ለቤት አዲስ ሊሆናችሁ ሰብስክራይብ፣ ነባሮች ደግሞ ላይክ ማድረጋችሁ እንዳትረሱ። ለምታበረታቱ ይሁን ለይም ከጎኒ የሆናችሁ ደግሞ ከልባ አመሰግናለሁኝ። እኔ ሀረግ ድራማ የምዕራፍ ሁለት መጨረሻው አካባቢ ተመልሶ እንዲመጣ ነው ፍላጎቴ። ይበቃ ያሁላ ግቡ ግቡ ጦርነቱ ያ አጓጊው እስከሚለቀቅ የምንጓጓል ድራማ ያን ነው ማየት የፈለግኩት እንጂ የዛሬው በተለይ የሆነ ሀዘን ቤት ያለ እስከሚመስል ድረስ ነበረ። የፀጥታው ምናምን፣ በዛ ላይ ደግሞ ሉሊት ቢሆና ካራክተሮች ስለተቀየረ ምዕራፍ አንድ ላይ እንግዲህ ሉሊት ጤነኛ ሆና ያው የፈለገችውን ተንኮልን ብሰራ ቤቱ ለራሱ ድምቅ ያለ ነው፣ እና አሁን ላይ ግን ቤቱ ለራሱ የሆነ እንትን ብሏል፣ ፍዝዝ ብሏል። እና በጣም ነው የሚደብረው። ለማንኛውም ግን የሀረግ ድራማ ወዳጆች